የኒውክሊየር ሳይንስ እና ቴክኖሎጂ በታሪክ አጋጣሚ ለመጀመሪያ ጊዜ ስራ ላይ የዋለው የጦር መሳሪያዎችን ለማምረት በመሆኑ በዓለም ማህበረሰብ አእምሮ ውስጥ ተቀርጾ የቀረው በአውዳሚነት፣ በአጥፊነት እና በጦር መሳሪያነት ነው። ከዛ ቀጥሎ በቀዝቃዛ የዓለም ጦርነት ወቅት ከፍተኛ የሆነ የመሳሪያ የመሳሪያ ሽቅድምድም ስለነበር እና ከፍተኛ የሚዲያ ከቨሬጅ ስለነበረው ይሄ ጉዳይ ያው በብዙዎች አእምሮ ኒውክሊያር የሚለው ቃል ከመሳሪያ ጋር ተያይዞ የሚታወስ ሆኗል። እውነቱ ግን ኒውክለስ ማለት በአቶም ውስጥ የሚገኝ ማዕከላዊ ነጥብ ማለት ነው። ኒውክሊያር ማለት ከዚህ ከኒውክለስ ጋር የተገናኘ ነገር ማለት ነው እና ኒውክሊያር ኢነርጂ ማለት ከአቶም ኒውክለስ ውስጥ የሚወጣ ጉልበት ማለት ነው ይሄ ጉልበት በጨረር ወይም በቅንጣት መልክ ሊወጣ ይችላል እና ከሁለተኛው የዓለም ጦርነት ወዲህ የኒውክሊያር ኢነርጂ እጅግ በርካታ ለሆኑ ሰላማዊ ጥቅሞች ውሏል። የዚህ የዩኤን ዩናይትድ ኔሽንስ ኦርጋን የሆነው ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ እነዚህን ሰላማዊ ጥቅሞች በሀገሮች ስራ ላይ እንዲውሉ ፋሲሊቴት ለማድረግ በመንግስታቱ ማህበር የተቋቋመ ይሄንኑ የሚደግፍ ተቋም ነው። ኢትዮጵያም ከ1957 ጀምሮ የዚህ ማህበር አባል በመሆኗ የዚህ ድርጅት መስራች አባልም በመሆኗ የኒውክሊየር ቴክኖሎጂን በአቅሟ እስካሁን ድረስ ተግባራዊ ስታደርግ ቆይታለች፣ በአይሶቶፖች፣ በግብርና፣ በጤና በመሳሰሉት አሁን ግን በቅርቡ በተነገረው የኒውክሊየር ፕሮግራም መሰረት ይሄ ለሰላማዊ ጥቅም ኒውክሊየርን የመጠቀም ደረጃ በኢትዮጵያ በጣም ከፍ ብሏል። ወደ ኃይል ማመንጨት ለማደግ በሀገር ደረጃ እቅድ ተይዟል እና ይሄ ማለት ምን ማለት ነው ለሚለው ጥያቄ ስንመጣ በአንድ ሀገር ውስጥ የኒውክሊየር ሳይንስ እና ቴክኖሎጂን ለሰላማዊ እና ለስትራቴጂካዊ አላማዎች ለመጠቀም እና ለማሳደግ የሚደረግ ማንኛውም ሀገራዊ ጥረት የሀገር የኒውክሊየር ፕሮግራም ተብሎ ይጠራል እና ኢትዮጵያ በቅርቡ ዲክሊየር ያደረገችው የኒውክሊየር ፕሮግራም ነው። እና የኢትዮጵያ የኒውክሊየር ፕሮግራም ሀገራዊ እና ሰላማዊ አላማዎች እንዳሉት ከጅምሩ የተገለጸ በመሆኑ የሚያነጋግር አይደለም። ሀገራዊ የኒውክሊየር ፕሮግራም አንድን የሀይል ምንጭ አምጥቶ ከመትከል በላይ የሆነ ሰፊ ክንውን ነው። የአንድ አገር የኒውክሊየር ፕሮግራም የፖሊሲ ማዕቀፎችን፣ ተቋማዊ ዝግጅቶችን፣ የመሰረተ ልማት መዋቅራትን መፍጠርና ማዳበርን፣ የሰው ኃይል አቅም ማሳደግን እንዲሁም ዓለም አቀፍ ትብብርን የሚያጠቃልል ነው። ስለዚህ የኒውክሊየር ፕሮግራም ከኃይል ምንጭነት ያለፈ አንደምታ አለው። በአንድ ሀገር ውስጥ ሀገራዊ የኒውክሊየር ፕሮግራም የሚኖረውን ፋይዳ ማየት የኢትዮጵያ ኒውክሊየር ፕሮግራም ለምን ማለት እንደሆነ ይነግረናል። ለምሳሌ በኒውክሊየር ፕሮግራም ውስጥ በሀገር ውስጥ ከፍተኛ አቅም ይፈጠራል። በኢነርጂ ያለ ጥገኝነት ይሻሻላል። ለምሳሌ የኢትዮጵያ የኤሌክትሪክ ምንጭ ከ92 ፐርሰንት በላይ በሃይድሮ ፓወር ላይ የተመሰረተ ነው። ሃይድሮ ፓወር በዓለም አቀፍ ደረጃ እንደሚታወቀው አመቱን ሙሉ በሙሉ አቅሙ የሚሰራ የኃይል ምንጭ አይደለም። ግሎባል አቨሬጅ ለምሳሌ በሃይድሮ ፓወር ላይ የሚታይ ግሎባል አቨሬጅ 50 ፐርሰንት አካባቢ ነው። ይሄ ማለት ሃይድሮ ፓወር ምንጮች ከሚጠቀስላቸው የማመንጨት አቅም አመቱን ሙሉ ሲሰሩ የሚያመነጩት 50 ፐርሰንቱን ነው ማለት ነው። ኒውክሊየር ፓወር ግን እስከ 92 ፐርሰንት የሚደርስ ሪላያብሊቲ ፋክተር አለው። ዶክተር ምናልባት ከዚሁ ጋር አያይዘው አንድ ሀገር የኒውክሊየር ፕሮግራም ጉዳይ ነበረ በተለይ ኢትዮጵያ እንደ ሀገር ያቀደቻቸው የእድገት እቅዶች አሉና በተለያዩ ዘርፎች ላይ ናቸው። እነዚህ እቅዶች የኒውክሊየር ኃይል ቀደም ሲል ያነሳ ነው ደግሞ ሰፊ ኃይልን በውስጡ የያዘ እንደመሆኑ መጠን ይህንን እድገት ምን ያህል ይደግፋል ብለን ማንሳት እንችላለን። ቀደም ሲል የተወሰኑ ሀሳቦችን እያነሳሱልን ነበር፣ እንደው ማሳያንም አንድ ላይ አድርገን ብናነሳ ብዬ ነው። ኦኬ፣ ወደሱ እመጣለሁኝ። እንግዲህ የኒውክሊየር ፕሮግራም በአንድ ሀገር ላይ በሚከናወንበት ጊዜ ወይም አንድ ሀገር የራሷን የኒውክሊየር ፕሮግራም በምታከናውንበት ጊዜ በዓለም ላይ ያላት የሳይንስ እና የቴክኖሎጂ ቁመና ይጨምራል። ይሄ ማለት ኢንቨስትሜንት የመሳብ አቅሟ ይጨምራል። ኢነርጂ ሪላብል የሆነ አስተማማኝ የሆነ የኃይል ምንጭ አቬሌብል ይሆናል ማለት ነው። ማሳያዎቹ ለምሳሌ ከዚህ በፊት ከእናንተ ጋር በነበረኝ ቆይታም እንደገለጽኩት ኒውክሊያር ኢነርጂ እጅግ ከፍተኛ የሆነ ኢነርጂ ወይም ጉልበት ጥቂት ቦታ ታምቆ የሚገኝበት የኃይል ምንጭ ነው። ከዚህ በፊት ለማስረዳት እንደሞከርኩት ይህ ኢነርጂ የሚገኘው መጠነቁስን ሙሉ በሙሉ ወደ ጉልበት በመቀየር ኢዝ ኳልቱ ኤምሲ ስኩዌር የሚባል በጣም የሚታወቅ የአልበርት አይንስታይን ፎርሙላ አለ። ይሄ ፎርሙላ እውነተኝነቱ ለመጀመሪያ ጊዜ የተፈተነውም የተረጋገጠውም በ በዚህ በኒውክሊየር ኢነርጂ አማካኝነት ነው። እና በዚህ ስናሰላው አንድ ግራም ማስ መቶ በመቶ ወደ ጉልበት ሲቀየር በብርሃን ፍጥነት ሁለት ጊዜ እናባዘዋለን ማለት ነው። ይሄ ማለት ዘጠና ትሪሊዮን ጁል ጉልበት ማለት ነው። ዘጠና ትሪሊዮን ጁል ጉልበት እጅግ በጣም ከፍተኛ ኃይል ነው እና ለምሳሌ ሂሮሽማ ላይ የወደቁት ሁለት ቦምቦች ብንመለከት ትልቁ ፋትማን የሚባለው ቦምብ የተሸከመው ቦምብ ብዙ ኪሎ ግራም ነው። ወደ ኢነርጂ የተቀየረው ማስ ግን አንድ ግራም ብቻ ነው እዚህ ላይ ከዚህ በፊት በኮሚኒኬት ባደረግ ነው እንትን ላይ ብዙ አስተያየቶች እንደተሰጡ ከዌብ ፔጃችሁ ላይ ተገንዝብ ያለው ለማሳየት የተሞከረው ከሚታወቅ የኢነርጂ ኮንሰምሽን ጋር የኒውክሊየር ኃይል ምን ማለት እንደሆነ ለማሳየት ነው። ሁለተኛው ሂሮሺማ ላይ የወደቀው ቦምብ ውስጥ ወደ ኢነርጂ የተቀየረው ማስ አንድ ግራም አይሞላ እና እጅግ በጣም የታመቀ ጉልበት ነው። ሌሎች ከሚታወቁ የኃይል ምንጮች ጋር ለማወዳደር አንድ ግራም ማስ ማለት አንድ ግራም የኒውክሊያር ቁስ ሙሉ በሙሉ ወደ ኢነርጂ ሲቀየር ሶስት ሚሊዮን ሰባት መቶ አርባ አራት ሺ ስምንት መቶ ኪሎ ግራም ከሰል ማለት ነው። ወይም ደግሞ አንድ ሚሊዮን ዘጠኝ መቶ ሰባ አምስት ሺ ዲዝል ማለት ነው ወይም አምስት ሚሊዮን ዘጠኝ መቶ ዘጠና አንድ ሺ ኪሎ ግራም ማገዶ ማለት ነው እና ይሄንን አስተያየት በተለያየ መንገድ መረዳት ይቻላል። ወደ ኢፊሸንሲ ወደ ምናምን አልተሄደም። የሚኖረው ኢነርጂ እጅግ በጣም ከፍተኛ ኢነርጂ ነው። ይሄንን አክቹዋላይዝ ማድረግ መቻል በአንድ ሀገር ውስጥ ያለን የሳይንስ ና የቴክኖሎጂ ቁመና ይጨምራል። ይሄ ማለት ደግሞ በጤና በአግሪካልቸር በኢንዱስትሪ በማይኒንግ ልታስቡ በምትችሉት ሴክተሮች ሁሉ አንደምታ ያለው ነገር ነው። ስለዚህ ኢትዮጵያ የራሷን የኒውክሊየር ፕሮግራም ማከናወን መፈጸም ከቻለች ሁሉንም ሴክተሮች አንድ ላይ ይዞ የሚነሳ ከፍተኛ አቅም አገር ውስጥ ይፈጠራል ማለት ነው። ይሄንን ነው ማለት የምችለው መልካም ነው ዶክተር ኢትዮጵያ ይሄንን ኃይል በመጠቀም ደግሞ እድገቷን ለማፋጠን እየሰራች እንደሆነ ይታወቃልና እውን ለማድረግ ደግሞ የኒውክሊየር ኃይል ኮሚሽን ማቋቋሚያ አዋጅ በሚኒስትሮች ምክር ቤት ጸድቆ ከሰሞኑ ወደ ስራ መግባቱን ሰምተናል ስለዚህ ይህ ኮሚሽን ተቋቁሞ ወደ ስራ ሲገባ የሚጠበቁ በርካታ ስራዎች ይኖሩበታል እንደው ግን የኒውክሊየር ኃይልን ወደ መጠቀም ለመግባት መጀመሪያ ሊሰራባቸው የሚገቡ ጉዳዮች ምንድን ናቸው የሚለውን አጠር አድርገን እናንሳና እንጨርሳለን። የኒውክሊየር ፕሮግራም በአንድ ሀገር ውስጥ ሲከናወን በዓለም አቀፍ ስምምነቶች ማዕቀፍ የሚከናወን ነው። ምክንያቱም የዓለም አቀፍ ማህበረሰብም የራሱ የሆነ ኮንሰርን ስላለው ድርሻ ስላለው እና ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ መጀመሪያ ከሚፈልጋቸው ሪኳየርመንትስ መካከል አንድ ሀገር እንድታሟላ ከሚፈለገው ሪኳየርመንት መካከል የመጀመሪያው መንግስት በሙሉ ፈቃድ ፈቃድና እውቀት ወደዚህ ፕሮግራም መግባቱን ማረጋገጡ ነው። ሁለተኛው ሪኳየርመንት መንግስት በሙሉ ፈቃድና እውቀት ወደዚህ ፕሮግራም መግባቱን ካረጋገጠ በኋላ ይህንን ክንውን የሚመራ ተቋም ማቋቋሙ፣ በህግ በጀት መመደቡ፣ የሰው ኃይል መመደቡ ሁለተኛው ሪኳየርመንት ነው። ይሄ ኢንተርናሽናል ፕራክቲስ ነው። ለምሳሌ ማይልስቶንስ ኢን ዘ ዲቨሎፕሜንት ኦፍ ናሽናል ኢንፍራስትራክቸር ፎር ኒውክሊየር ፓወር የሚለው ይሄ ዶክሜንት የሚናገረው ይህንን ነው እና የኢትዮጵያ መንግስት ይህንን ኮሚሽን ማቋቋሙ ቢያንስ ሁለት ስቴፕ ፎርወርድ ሄዷል ማለት ነው ከአለም አቀፍ ሪኳየርሜንት ከሚጠይቀው ሁኔታዎች መካከል ። እና የኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ዶክመንት እንዲህ አይነት ስራ የሚሰሩ በተለይ ለፓወር ፕሮግራም የሚሰሩ ድርጅቶችን ኒውክሊየር ኢነርጂ ፕሮግራም ኢምፕሊሜንቲንግ ኦርጋናይዜሽን ይላቸዋል። ፕሮግራሙን ኢምፕሊሜንት ካደረጉ በኋላ የሚጠፉ ናቸው። የእኛ ኮሚሽን ግን እኔ እንደገባኝ ከዚህ ያለፈ ሚና አለው። እንደ ኔፕዮም ያገለግላል። ከዛ በኋላም ሀገር ውስጥ የሚካሄዱ የኒውክሊየር ሳይንስ እና ቴክኖሎጂ ክንውኖችን ያቀናጃል፣ ይመራል። ሁለተኛ ባለድርሻ አካላትን እንደ አካዳሚያ፣ እንደ ገቨርንሜንት አካላት እንደ ኢንዱስትሪ የመሳሰሉ ነገሮችን ኢንጌጅ ያደርጋል። ሶስተኛ ፖሊሲዎችና መመሪያዎችን በመቅረጽ እና በስራ ላይ እንዲውሉ በማድረግ ኢትዮጵያ ውስጥ የሚከናወኑ የኒውክሊያር ሳይንስ ኤንድ ቴክኖሎጂ ኢሹዎችን ይመራል እና ከዚህ በተጨማሪ ኢንተርናሽናል ፓርትነርሽፕንም ፋሲሊቴት ያደርጋል ማለት ነው። ይሄ እንግዲህ ከዓለም አቀፍ ፕራክቲስ እና ከሊትሬቸር የተገኘ ግንዛቤ ነው የማቀርብላችሁ።